ሰላም ጤና ይስጥልኝ፣ የመሰረት ጎጃም ዩቲዩብ ተከታታዮች እደብናላችሁልኝ። ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ይበልልኝ። ያለሁት ኩሽና ነው ኩሽና ነው። እንጀራ ስጋግር ቆይቼ ይሄን የመሰለ እንጀራ ይሄን የመሰለ እንጀራ ስጋግር ቆይቼ ለምን እዛው ኩሽና ሳልወጣ ቡና ይህን የሰንበብ ቡና እንግዲህ፣ ጎጃም ታውቃላችሁ፣ አርብ ነው ሰንቦት ቡና የሚቆላው እና ካሜራማኔ ፍሬሽ ናት፣ ፍሬሽ ናት። እንግዲህ በደንብ ላይ ይታያችሁ ይችላል። ቻሉት፣ ቻሉት። እህቴን አንድ የቀረጸችኝ ያለችው ኩሽና እንጀራ ስጋግር ቆይቼ ነው ያለሁት። ኩሽና ውስጥ ነው ማለት። አንዷን ዶርሜን ኩሽና አርጊያት ነው እና በፊት ደጅ ነበር የምጋግረው እዚህ ፀሐይ ላይ። አሁን ግን ላቀሽ ሰርቻለሁ። ምታምር ላቀች አሳያቸው። ላቀች ምታምር ላቀሽ ሰርቻለሁ። እንደዚህ ምታምር። አሁን ምጋግር እዚህ ነው። በነገራችን ላይ እዛንም ምጋግር። ከዛ ጋግሬ ጨርሼ እንጀራው ና ያሳያቸው። የኔ መሰለ እንጀራ፣ ትኩስ እንጀራ። ቀዝቀዝ ይበል ብዬ ነው። ቀዝቀዝ ይበል ብዬ ነው። ጠጋ እያሉ ካሜራማን ጠጋ ይበሉ። ይህን የመሰለ እንጀራ ጋግሬ ጨርሼ ነው እንግዲህ ወደ ቡና የዘርኩት። ቡናውን ደግሞ አፍልተን እዚቹ ኩሽና ፋፉሽ እንላለን። ቡናውን ቆልቼ ስጨርስ እንገናኛለን። መልካም ቆይታ። እንግዲህ ተመልካቾቻችን ቡናችን እንደዚህ ሆኖ የሚያምር ሁኔታ፣ የኢትዮጵያ ቡና ደስ የሚለው እንደዚህ ነው። ያው ለምን ይሄን ሁሉ ተቆያለሽ ካላችሁኝ እንዳልኳችሁ ዛሬ ዓርብ ነው። የሰንበቡና ሁርቅዳሜ ወጣም ይድርቡና ከስንት አንድ ካልሆነ አይወቀጥም ይወቀጥና ይቀመጣል ማለት ነው ወይ ነው ደፋውት አው በጣም የማይረብ ደግሞ ወይን እንዲያምር ሲጠጣ እንዲጣፍጥ በጣም ማረር የለበትም። ካረረ እንግዲህ ሙያ ተማሩ ካረረ በአሻሮ አሻሮ ነው እን እየበላው ነው። እንብላ ቡና እየተንተከተከች ነው፣ ደርሳለች። እየበላን በጣም የሚጣፍጥ ሹሮው በጣም የሚጣፍጥ ጎማኙ ረከቦታችንም ትንሽ ረቀቅ ያለች ናት። ዘመናዊ ናት። ዘመናዊ ያንን ከምጎትት ብዬ ነው እንደ ኮኮሽና ዘው ጫር ጫር አርጌሳት ቡና ይን ዘው ቆላሉት አለምን አንጠጣም ብዬ ነው ከእህቴ ጋር እና ያዙ የቡና ቁርስ ብያለው መሰለኝ ያዙ። ከውጭ ብርሃኑ ትንሽ ረብሻ ፀሐይ አለች መሀል ለመሀል እና እሷ ትንሽ ትረብሻለች መሰለኝ ዞሮ ቻሉት ታሉት ውዶች፣ ላይክ ሰብስክራይብ አይረሳ። የቤት እመቤት ስትሆኑ እንግዲህ ይኸው ነው ስራችሁ፣ ሌላ ምንም ስራ የለም። ሻሽ ታስራላችሁ እንደዚህ። ከየት የምታመጡት ብሏል፣ እንታና ማን ነበረ ስሙ ይሁን፣ እንደዚህ አይነት ቡትት ያለ ልብስ ከየት የምታመጡት ህቤት ስሰሩ በሉ ምናምን ያውን ቲክቶክ ሰመኑን የያዘ ነው። እና አታጡም እንደዚህ አይነት ነገር። እና ወዶች ላይክ ሰብስክራይባዊ ይረሳ። ቡና እየጠጣል እንግዲህ ስራ የለንም ስራ ፈትነም። ስራ ራየምታሰሩ ካላችሁ ጠቀጥሬ ጠቃጥሬ ድጋሚ ሊቀጠር አይገርምላችሁ? ወይ ቢሆንም እንደው እኔ የሚሆን ስራ ካላችሁ የቤት እመቤት ወይ እንዲህ ቡና ሳንተ ከተከሙት እስኪ መላበሉኝ፣ ሹክበሉኝ እህ ሹክበሉኝ። ወይ ሌላ ሁሉ እየጠጡ ችግር ነው ኢትዮጵያ ውስጥ እና መላበሉኝ። ክፍት የስራ ቦታ ካላችሁ አለሁ ለማለት ፈልጌ ነው። እ እንዲህ ሻሽ ከማሰር እንዴት ነው ኢትዮጵያ ግን ስገቡ ይሄን ሻሽም ጎተቱት ብላኛለች። ሰላም እየሰሉ ማለት ነው እና እውነት ዋናው አንዳንዴ የሆነ ነገር ድብር ያደርጋችኋል። የሆነ ዘንጣችሁ የማትወጡበት ቦታ ሲኖር ለብሳችሁ የሆነ ደስተኛ ሳትሆኑ ትቀሩ ራሱ ራሱ አካባቢውና ያላችሁበት ሁኔታ ቤቱ እንዲሁ ድክርት እንድትሉ ያደርጋችኋል። በእውነት የሆነ የተወሰነ ስራ ነው የምሰሩት። ያው እኔ ለኔ እና ለባሌ ብቻ ነው የምሰራው ሌላ የምሰራው ነገር የለም። እንደው ልብስ ካጠብኩ ነው ብዙ ነገር የምሰራው ካልኩ፣ ልብስ ካጠብኩ ወይ ቤት ካጸዳሁ ነው እንጂ ያን ያለ እንደዛ እንትን ያለ ስራ የለኝም ቤት ውስጥ ማለት ነው። እንደዚህ ወይ ዞር ዞር እያልኩ ቡሌ ካለቀምኩ በስተቀር አሁን ማህበር ሰልበት የሰርግ እያልኩ አሁን ሰርግ ወቅት ስለሆነ ሰርግ ሰሞኑንም አዲስ ሰርግ አለ። አዲስ ሰርግ በላለሁ አሳያችኋለሁ። ሰርግ በለሁ ድሮ የቀሩኝን ነገሮች በሙሉ ነው የበለሁኝ እና ሰርግ በደንብ ተዘዋዙሬ እየበለሁኝ ነው ያለሁት። እኔም እያሳየኋችሁ ነው። እናንተ ደግሞ የአማራችሁ በእንደዚህ አይነት ባህላዊ ነገር መዳር የምትፈልጉ ምናምን ነገር ደግሞ ኮሜንት፣ ሸር፣ ላይክ እያረጋችሁ ለሚያዩት፣ ላላዩት፣ ባህሉን ለማያውቁት ደግሞ ባህሉን እንዲያውቁ አድርጉልኝ ማለት ነው። እንዲያውቁ አድርጉልኝ። ይሄው እንግዲህ እንጀራ ሲጋገር በአጋጣሚ ቢዚ ነበርኩኝና አሳያችሁ ነበር እንዴት የተሞናሞነ እንጀራ እንደሚጋገር ታይዘው ፈር አድርጉ ወይስ ና ተባራው ዱ ያውላችሁ እየጠፋብኝ ነው። ከናንተ ተለይቼ ነገሮች ሁሉ ጦሽ እያደረጉኝ ስለሆነ ርቅ ያለው ማለት ነው። ከነገሮች ሁሉ ርቅ ያለው አክቲቭ አልሆነ ብያለሁኝና፣ አይዲያም አይዲያ ያላችሁም አይዲያ በማቀበል አብራችሁ መስራት የምትፈልጉም ደግሞ አብረን የምንሰራ አብረን እየሰራን አብረን የምናደግ ሰዎችም ካላችሁ፣ እኔ በዛ አጋጣሚ እዚህ አካባቢ ያላችሁ እኔ ዙሪያ በቅርብ ማግኘት የማገኛችሁ ልጆች ካላችሁ ኑና አብረን እንስራ ማለት ነው። አብረን እንስራ፣ አብረን እንደግ የተለያየ ከአንድ ሁለት ከአንድ ብርቱ ሁለት መድኃኒት ይባላል። እና ባለቤት ያለ በእርግጥ ግን ብዙ የካሜራ እንትን ስለሌለው ያን ያህል ሞቲቬት ሆኖ እያሰራኝም አይደለም እየሰራም አይደለም። እና በነገሮች መበለሻሸት ጭምር መሰለኝ እሱ እንደዛ የሆነው። ዞሮ ዩትዩቡ እያደገ ነው። ሰብስክራይብ እያደረጋችሁ የተሻለ ሰው ደግሞ የሶሻል ሚዲያ ባለሙያ ሶሻል ሚዲያ ላይ ብዙ የቆዩ ካሉ አብረን እንድንሰራ በዚሁ አጋጣሚ ጥሪ አቀርባለሁኝ። የምታውቋቸውም ካላችሁ በኮሜንታችሁ አሳውቁኝ። አብረን እንድንሰራ ማለት ነው ማለት እኔ በቻን በቻናሉ እሱ በተለያየ አይዲያ ወይም ቻናል ካለውም አብረን በመስራት እየተባበርን ማለት ነው። ይኸው ሁለት ነን ያለ ነው። እኔ እና ህቴና ያለ ነው። እና ከሷ ጋራ ነው ቡና ምጠጣ። ደርግም የብሽ ደግሞ እሷ በጨው ነው የምጠጣው እኔ በስኳር ነው። ጨው ነው አማሙቼላት እና ሳውቁኝ ውዶች። ይ በተረፈ ያው እንግዲህ የቤት መቤትን እንደዚህ ነው የምናሳልፈው ማለት ነው እንደዚህ ነው። እህቴ ጥጥ እየፈተለች ነው። እስኪ ላሳያችሁ፣ ያረሳችሁት ካለ እንደዚህ። ቡና ቡና ላይ ሳይሆን በህብረት አንዳንዴ ደቦ ነበረ በፊት ማለት ነው። እንደዚ ቡና አንድ ሰው ቡና ታፈላለች፣ ሌሎቹ ጥጥ ይነደፋል። አሁን እንኳ ይሄ የላችሁ ተጎታችሁ ነው ተጎታች ነው የሚባለው፣ ተሳቢ ተጎታች። እንደዛ ነው እና እሱ አሁን እየፈተለች ነው። እኔም አሁን ስራ ፈት ስለሆንኩ የስራ ዘርፍ ይሄን ላድርገው ነው ይሄ ልል አድርገው ነው እየፈተሉ። አሁን ብዛት የገጠር ሰዎች ፈትል ላይ ቀዝቀዝ ብለዋል። በፊት ጎበዞች ነበሩ እና ብዙ ስራ ልጅ ማሳደጉ የውጩ ስራ የቤቱ ስራ ስለተደራረበባቸው በብዛት አሁን የተገዛ ፈትል ሆኖ የተገዛ ነው የሚያሰሩት በትዕዛዝ ማለት ነው። እና የሚሰሩት እንትኖች ደግሞ ይሄ ጥበብ ያላቸው ሸማኔዎች መፍተል ማለት ይሄ አሪፍ አሪፍ ጥበብ የሚሰሩ አሉ። ሸማኔ ነው የሚባል አዎ፣ ሸማኔ ነው የሚባል። በሌላ እንግዲህ ጥበበኞች ሸማኔ አትበሉ ተብሏል መሰለኝ። ዞሮ እንደዛ ይባላል እና ለእነሱ ይሸጣል። እነሱ ሙሉ ሂሳብ ያናግሩና የምትፈልጉትን ቀሚስ ከሆነ ቀሚስ፣ ነጠላ ከሆነ ነጠላ ይሰሩላቸዋል ማለት ነው እና የገጠር ሴቶች እንደበፊቱ በፊቱ እንትን ጊዜ ስለሌላቸው፣ ጊዜ ለምን አልኖራቸውም? አሁን የወንዱንም የሴቱንም ስለሚሰሩ ነው። አጨዳ ብትይሉ አጨዳ ይወጣሉ። አረሙ እንኳን አሁን ዘመኑ ተሻሽሎ በእንትን ነው፣ በመድኃኒት እየተረጨ ነው። አረም ብዙ አይወጡም። ግን ይጉልጓሉ አለ፣ ኩትኳቶ በቆሎ ሲደርስ፣ እሱ እሱ ስላለ ልጅ ማሳደጉ በዛ ላይ ማበሳሰሉ እዳቸው ብዙ ነው። ያያ ስለሆነ አሁን እንደ በፊቱ እንደዚህ ጥጥ ገዝቶ ሴት ዝርግት ብላ ከስንት አንድ ነው። እሱም ሴት ልጅ ያላት ከሆነች ሴት ልጅ አሁን በብዛት ትዳር ያልያዘች ቤት የምታገለግላት ካለች ነው በብዛት እንትን የሚሉት ማለት ነው እንደዚህ የሚፈትሉት የሚለብሱት እንጂ፣ በተለይ እንደዚህ ሴት ልጅ የሌላት ወላጅማ በስማ ተበደላለች። በሁሉም ነው በወንዱም በሴቱም ነው ከብት ማብላቱ እራ ስማ ብቻ የገጠር እናት እንደ ገጠር እናት ጠንካራ የለም በነገራችን ላይ እና በፊት እንደዛ ፈትለው የሚለብሱት ጊዜ ስለሌላቸው ገዝተው ነው ማለት ነው ሸማኔዎች ናቸው የሚሰሩላቸው እና እንደዚህ ባለሙያ እንደዚህ እንደኔ ስራ ፈት የሆነ ቤት ቁጭ የሚል ይፈትልና ለሸማኔዎች ይሸጥላቸዋል ሸማኔዎች ደግሞ በፈትል የገጠር ሴት ፈትል ካልሆነ የግዥ ይሄ ሞራ፣ ሞራ፣ ሞራ በሞራ በብዛት አይለብሱም። ይሄ ሞራ በሞራ ነው የሚባለው ይሄ እንትኑ የለም። ከዝሃው ዝሃ በዝሃ ወይ ዝሃ በዝሃ መሰለኝ የሚሉት ዝሃ በዝሃ በብዛት አይወዱም። አንደኛ ቀለል ያለ ነው ይላሉ፣ ብዙም አይወዱትም። ሲለበስ ልብሱ ቀላል ነው ይላሉ። እና አሁንና ምን ልላችሁ ፈልጌ ነው አንድ ስራ ክፍት የስራ እንትኑ መደብዬ ይሄ ነውና እየፈተልኩ እንድሸጥላችሁ ከፈለጋችሁ አዝዙኝ። በትዕዛዝ ነው ታዲያ። ይሄን አሁን አንድ ኪሎ ነው የሚባለው መሰለኝ አንድ ኪሎም አንድ ነጠላ ይሆናል፣ ሞራ ሳይገባበት ሞራ የሚባል ደግሞ የው ወደኛ አካባቢ የሚታቁ ካላችሁ፣ ሞራ ከገባበት ደግሞ አንድ ጋቢ ቆንጆ ጋቢ በዝሃ በዝሃ በመሃል እየገባበት ማለት ነው ቆንጆ ፈትሎች እንትን ይጋ እንትን የምንደነብቀው ወንጮ ጋቢና ነጠላ ይሰራል ማለት ነው። እና እንደዚህ ነው። አዝዙኝ እ ዝሰራላችሁ አለው በትዛዝ። እንደዚህ ቡና እየጠጣ ቆጭ ይያልን። አሁን እየፈተል ነው። የክፍት የስራ ወደ የረሳችሁም ካላችሁ በዛው አጋጣሚ የገጠር ልጆች አስታውሱ፣ እንዳትረሱ። እኛ አይራሳም። እኔ ብዙ ሀገር ባይም ብዙ ሀገር ብዙ አመት ትቾ ቢኖርም ያን ስራይን ማለት ነው። እና የክፍት የስራ መደቡ ይሄ ነው። አዝዙኝ የሚያምር ቀሚስ በፈትል የጎንደር ብትሉ የጎጃም የወሎ ብትሉ የሸዋ ይሰራላችኋል ማለት ነው እ በፈትል የምንዛ ሀበዛሃ ነው። ለማንኛውም ላይክ፣ ሰብስክራይብ አድርጉ። ቡናችንን እየጠጣን መልካም ጊዜ ይሁንላችሁ እኛ ጥጣችንን እየፈተልን ያው እንዝርሷን አስረክቢያታለሁ። ቡና ነው እየጠጣው ስለሆነ ደግሞ ቡናዬ ቀዘቀዘብኝ።